ለአንድ ክርስቲያን ድህነት ማለት ከእግዚአብሔር ጋር ያለው የተበላሸ ግንኙነት ውጤት እንጂ የገቢ እጥረት አይደለም። እኛ አንድ የማይናወጥ እውነት እናውቅ ነበር። እርሱም መንፈሳዊው ዓለም ክርስቲያኖች ለሚናገሯቸው ቃላት ምላሽ ይሰጣል። የሚናገሩት ቃል ሁሉ በመንፈሳዊው ዓለም ላይ ተጽዕኖ ይፈጥራል፣ በሚታየው ዓለም ላይም ለውጥ ያመጣል። ይህንን ጠንቅቀን እናውቃለን። አንድ ክርስቲያን ሊያልፍለት ሊሳካለት ሲጀምር አዲስ ስራ ሲጀምር፣ አዲስ ኮንትራት ሲፈራረም፣ ወይም አዲስ ቢዝነስ ሲጀምር ወዲያው ጣልቃ ገብተን የራሳችንን መረብ ለመዘርጋት እንሞክራለን። ገንዘቡን እንዲያባክን ድንገተኛ አደጋ ለመፍጠር፣ የተሳሳተ ኢንቨስትመንት ላይ ገንዘቡን እንዲያባክን ወይም ያልተጠበቀ የቤተሰብ ችግር ለመፍጠር እንሞክራለን። ይህ ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቸራል ቻናልን ሰብስክራይብ ያላደረጋችሁ፣ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ይህን ምስክርነት የት ሆናችሁ እያያችሁ እንደሆነ በኮሜንት ላይ ጻፉልን። ይህንን ምስክርነቴን የምነግራችሁ ሰይጣንን ለማተለቅ ሳይሆን ክፉ ሥራውን ለመግለጥ እንደሆነ እንድታውቁልኝ እፈልጋለሁ። ዛሬ በዚህ ቪዲዮ ከመጋረጃው በስተጀርባ ብዙ ክርስቲያኖችን ድሃ አድርጎ ያስቀራቸውን የጨለማውን የዲያብሎስን መንግሥት ምስጢር እገልጥላቸዋለሁ ብዙ ክርስቲያኖች እግዚአብሔርን ይወዳሉ ይጾማሉ ይጸልያሉ ዐሥራታቸውንም ያወጣሉ ነገር ግን በኑሮአቸውና በኢኮኖሚያቸው በረከትን መትረፍረፍን አያዩም በዕጥረት በውጥረት ውስጥ ታስረው ነው የሚኖሩት ይህ የሚሆነው ደግሞ በዋነኛነት ከጨለማው ከዲያብሎስ መንግሥት በሚመጣ ተጽዕኖ እና ምስጢራዊ መናፍስታዊ አሰራር እንደሆነ እኔ ስለኖርኩበት አውቀዋለሁ። በዐይኔ ያየሁትን እመሰክርላችኋለሁ። ጠንቋይ ሆኜ የሰይጣን አገልጋይ በነበርኩበት ጊዜ በደቡብ አፍሪካ ፕሪቶሪያ ከተማ ነበር እምኖረው። በዚያ ክፉ ዓለም ሳለሁ እንድፈጽመው የተሰጠኝ ኃላፊነት ክርስቲያኖችን በረከት ማሳጣት ነበር። ይህንንም የማደርገው እነዚያ ክርስቲያኖች የመባ፣ የአስራት እና የመሳሰሉ የገንዘብ ስጦታዎችን ሲሰጡ የተሳሳተ አስተምሮ በሚከተሉ ወይም እግዚአብሔርን በማይፈሩና በማያከብሩ መድረኮች ወይም ራሳቸውን ቤተ ክርስቲያን ብለው በሚጠሩ ተቋማት ውስጥ እንዲሰጡ በማድረግ ነው። በርካታ ክርስቲያኖች ገንዘብ ሲሰጡ ስጦታቸውን እግዚአብሔር በቀጥታ የሚቀበላቸው አድርገው ያስባሉ። ነገር ግን ገንዘባቸውን የሚሰጡበት ቦታና በዚያ ስፍራ የገንዘብ ስጦታው የሚያርፍበት መሠዊያ ወሳኝ ናቸው። ምክንያቱም የገንዘብ በረከታቸውን ሊከፍተውም ሊዘጋውም ይችላልና። እኔ ተልእኮ የተሰጠኝ ፕሪቶሪያ፣ ደቡብ አፍሪካ ውስጥ በሚገኝ በአንድ ፓስተር የሚመራ ቤተክርስቲያን ውስጥ ነበር። የዚያች ቤተክርስቲያን መሪ ከውሃ ላይ እየተነሱ በሚሰሩ አጋንንት ተጽዕኖ ውስጥ ሆኖ የሚሰራ ሰው ነበር። ማንኛውም የዚያች ቤተ ክርስቲያን አባል የገንዘብ ስጦታ በሚሰጥበት ጊዜ ወደ እኛ ተወካዮች እጅ ስለሚገባ ገንዘቡ ለሰይጣን መንግሥት ሥራ ላይ ይውላል ማለት ነው። የዚያች ቤተ ክርስቲያን አባላትም የበረከት መኸራቸው ወደ ጎተራቸው ሳይገባ ይቀራል። ደቡብ አፍሪካ ሳለው ስሟን ለጊዜው መጥቀስ አልፈልግም፣ አንዲት እህት ነበረች። አስራቷን በታማኝነት የምትሰጥ እና በጸሎትም የበረታች እህት ነበረች። ሕይወቷ ግን ከዓመት ወደ ዓመት የማይለወጥ ይልቁንም የበለጠ የተወሳሰበ ችግር ውስጥ እየገባች መጣች። ምክንያቱም አስራትና መባዋን የምትሰጥበት መሰዊያ ለዝና እና ለምድራዊ ጥቅም የተሸጠና የተሸቃቀጠ ስለነበረ ነው። የሰጠችው እያንዳንዱ ሳንቲም የተሳሳተ መሠረት፣ የተመሠረተበት መሰዊያ ላይ ነበር የሚያርፈው። ዛሬ ብዙ ክርስቲያኖች እግዚአብሔርን ይወዳሉ ለመንግስቱ ሥራም ባላቸው ነገር ሁሉ የእግዚአብሔርን መንግስት ሥራ ይሰራሉ፣ ይደግፋሉ። ነገር ግን መስዋዕታቸው የሚያርፍበትን መሰዊያ ኤናማ መሆኑን እርግጠኛ መሆን ይኖርባቸዋል። የግለሰቦችን ኪስ እና አካውንት እያደለቡ ጨቋኝና ጨካኞችን እየቀለቡ ነገር ግን ብዙ ድሃዎችን እያፈሩ አለመሆኑን ማወቅ አለባቸው። መንፈስን ሳይመረምሩ የሰውን ስጋዊ ፈቃድ ወይም የሰይጣንን ፈቃድ ብቻ እንጂ የእግዚአብሔርን ፈቃድ በማያገለግል መሰዊያ ላይ መስዋዕትን ማቅረብ ከእግዚአብሔር ዘንድ አንዳች የበረከት ምላሽ አያስገኝም። በአንድ ወቅት ከደቡብ አፍሪካ ወደ ኬንያ እንዲሁ ለሌላ ተመሳሳይ ተልእኮ ሄጄ ነበር። ዋናው ተልእኮ ወይም በክርስቲያኖች ሕይወት ውስጥ መንፈሳዊ ሽንቁር በመፍጠር በሕይወታቸው እንዳይለወጡ፣ እንዳያድጉ በቤታችን ውስጥ በምናስቀምጠው አጋንንታዊ ስራዎችን በምንሰራበት መስታወት አማካኝነት እነሱን በሚሄዱበት ሁሉ በመቆጣጠር ነው። ስለዚህ ለምሳሌ አንድ ክርስቲያን ሊሳካለት ሊያልፍለት ሲጀምር፣ አዲስ ስራ ሲጀምር፣ አዲስ ኮንትራት ሲፈራረም፣ ወይም አዲስ ቢዝነስ ሲጀምር ወዲያው ጣልቃ ገብተን የራሳችንን መረብ ለመዘርጋት እንሞክራለን። ገንዘቡ እንዲባክን፣ ድንገተኛ አደጋ ለመፍጠር የተሳሳተ ኢንቨስትመንት ላይ ገንዘቡን እንዲያጠፋ ወይም ያልተጠበቀ የቤተሰብ ችግር ለመፍጠር እንሞክራለን። ብዙ ሰዎች እነዚህን ነገሮች የህይወት ውጣ ውረድ አካል እንደሆኑ ብቻ አድርገው ነው የሚያስቡት። ነገር ግን ይህ መንፈሳዊ ጦርነት ነው፣ ውጊያ ነው። ከመንፈሳዊው ዓለም አውሎ ነፋስ እናስነሳና በኪሳቸውና በአካውንታቸው ውስጥ ቀዳዳ እንሸነቁራለን። አንዳንድ ቤተሰቦችን አይቻለሁ፣ ለበርካታ ዓመታት ይጸልያሉ የሆነ ገንዘብ ሲመጣላቸው ፈጠን ብለን ያንን ገንዘብ የሚያጠፉበትን ሽንቁር እናበጅላቸዋለን። በአብዛኛው ይህንን ለማድረግ የምንጠቀመው በመንፈሳዊ አሰራር ችግሮችን በመፍጠር ሲሆን አንዳንዴ ግን ሰዎችን በመላክም ይህንን እናደርጋለን። ለምሳሌ እኔ በአንድ ወቅት አንድን ሰው እንድታሰናክለው አንዲትን ቆንጆ ወጣት ሴት ተጠቅሜባታለሁ። እሱ ለሥጋዊ ደስታው ብሎ ነው አጥመዳው የቀረባት እሷ ግን እግዚአብሔር እንዳይባርከው የላክናት ወጥመዳችን ነበረች። ስለዚህ ከእሷ ጋር በኃጢአት መውደቅ በጀመረ ጊዜ የበረከት መንገዶቹ ሁሉ ተዘጋጉ። ለአንድ ክርስቲያን ድህነት ማለት ከእግዚአብሔር ጋር ያለው የተበላሸ ግንኙነት ውጤት ነው እንጂ የገቢ እጥረት አይደለም። በሌላ ጊዜ ደግሞ እንዲሁ ወደ እንግሊዝ አገር ተልኬ ነበር። የዚህኛው ተልኮ ዓላማ ደግሞ ክርስቲያኖች የሚናገሯቸውን ቃላት ማበላሸት ነበር። እኛ አንድ የማይናወጥ እውነት እናውቅ ነበር። እርሱም መንፈሳዊው ዓለም ክርስቲያኖች ወይም አማኞች ለሚናገሯቸው ቃላት ምላሽ ይሰጣል። የሚናገሩት ቃል ሁሉ በመንፈሳዊው ዓለም ላይ ተጽዕኖ ይፈጥራል፣ በሚታየው ዓለም ላይም ለውጥ ያመጣል። ይህንን ጠንቅቀን እናውቅ ነበር። ስለዚህ ክርስቲያኖች በእግዚአብሔር ላይ እንዲያማርሩ የሚናገሯቸው ቃላትም ራሳቸውን የሚጠቅሙ ሳይሆን የሚጎዷቸው እንዲሆኑ የሚናገሯቸው ቃላት ክፉ እንዲሆኑ ስለምናደርግ ስሜታቸውን ከጠዋት ጀምሮ እስከ ማታ እንዲረበሽ በማድረግ ክፉ ቃላት ካንደበታቸው እንዲያወጡ እናደርጋለን። በዚህም ምክንያት እንከሌት ጸልየው ጾመው በእግዚአብሔር ፊት የጸለዩት ጸሎት መልስ ሳያገኝ በሚዘገይበት ጊዜ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ ጊዜ ነው እኛ ሥራችንን አጠናክረን የምንሠራው። አንድ የስንፍና ወይም የተስፋ መቁረጥ አሊያም በእግዚአብሔር ላይ የማማረር አረፍተ ነገር እንዲናገሩ ካደረግን ተሳካልን ማለት ነው። ምክንያቱም የተናገሩት ንግግር በመንፈሳዊው ዓለም ላይ ተጽዕኖ እንድናደርግባቸው ሙሉ ስልጣን ይሰጠናልና ነው። አስታውሳለሁ አንድ ክርስቲያን ነበረ፣ የሚኖረው በእንግሊዝ አገር ማንቸስተር ከተማ ውስጥ ነበር እና በአንድ ወቅት ምናልባት እግዚአብሔር ስለኔ ሕይወት ግድ አይለውም ማለት ነው የሚል ንግግር ከተስፋ መቁረጥ የተነሳ ተናገረ። እነዚያን ቃላት በተናገረበት ቅጽበት እኛ ተዘጋጅቶለት የነበረውን በረከት ለማዘግየት በመንፈሳዊው ዓለም ላይ ሥልጣን አገኘን። ከእግዚአብሔር መንግሥት ለጸሎቱና ለጥያቄው መልስ የሰጠው ዘንድ ተፈቅዶለት ነበር። ትዕግሥት በማጣት በተናገረው በስንፍናና ባለማመን የተሞላ ክፉ ንግግር ምክንያት ግን የገዛ በረከቱን በር ዘጋ። ክርስቲያኖች በጣም የሚያሳዝኑት ማታ ተግተው ይጸልዩና በማግስቱ ጠዋት ከቤታቸው ሲወጡ በሚናገሯቸው የስንፍናና እግዚአብሔርን የማያከብሩ ንግግሮች በገዛ አንደበታቸው የጸሎታቸውን መልስ ያስቀሩታል አሊያም ያዘገዩታል። መንፈሳዊው ዓለም ምላሽ የሚሰጠው እንባችሁን ስላፈሰሳችሁ ሳይሆን በእግዚአብሔር ላይ በሙሉ ልባችሁ ታምናችሁ በአንደበታችሁ ለምታወጡት የእምነት የአዋጅ ቃል ነው። አማኞችን ድሃ አድርጎ የሚያስቀራቸው ሌላኛው ምክንያት ደግሞ ስግብግብነትና ሁሉም ነገር ለኔ የሚል ከልክ ያለፈ ራስ ወዳድነት ነው። በጨለማው ዓለም ውስጥ ሳገለግል በነበረበት ወቅት የተማርኩት ምስጢር፣ ስግብግብነትና ራስ ወዳድነት የክርስቲያኖችን በረከት በቁጥጥራችን ስር እንድናደርግ ትልቁን በር ይከፍትልናል። እዚህ ጋር አንድ የኬፕ ታውን ከተማ ነዋሪ የነበረን ሰው ማንሳት እወዳለሁ። በአንድ ወቅት ይህ ሰው በጣም ቸር እና የተቸገሩ ሰዎችን መርዳት የሚወድ ሰው ስለነበረ ጥቃት ልናደርስበት አልቻልንም ነበር። መሰናክላችንን ዘረጋንበትና ሰዎችን የሚጠላ ለራሱ ብቻ የሚያስብ ገብጋባ ሰው አደረግነው። በዚህ ጊዜ እኛ እንዳን ጎዳው ተጋርዶለት የነበረው መንፈሳዊ ከለላና ጋሻው ተገፈፈ፣ ተለየው። ያለውን ነገር ሁሉ በቀላሉ መንካትና እንዳሻን ማጥቃት ጀመርን። በሂደትም ኢንቨስትመንቱ ተጎዳ፣ ማደግ የሚገባውን ያህል እንዳያድጋር ግን አሰር ነው። ለእግዚአብሔር ክብር የማትጠቀሙበት ገንዘብ ሁሉ እስራት ነው የሚሆንባችሁ። ከእግዚአብሔርና ከትእዛዛቶቹ ይልቅ ገንዘብን የምትወዱ ከሆነ ገንዘባችሁም እናንተም በጠላት እስራትና ባርነት ውስጥ ትወድቃላችሁ። በጥንቆላው ዓለም ውስጥ ሳለሁ ከእስራቶች ሁሉ የከፋውን የድኅነት እስራት ያየሁት የዘር ማንዘር የድኅነት ቃል ኪዳን እስራት ነው። ጥቂት የማይባሉ ክርስቲያኖች ሕይወታቸውን ለኢየሱስ ክርስቶስ አሳልፈው ይሰጣሉ። ነገር ግን ቀድሞ በነበሩበት ሕይወት በዘር ማንዘራቸው ገዢ የነበረውን የሰይጣን ኪዳን ማፍረስ እንዳለባቸው ይዘነጉታል። ነፍሳቸው ብትድንም የገንዘብ በረከታቸው ግን ከእነርሱ በፊት በዘሮቻቸው በተገባ ሰይጣናዊ ኪዳን መሠረት በረከታቸው የታሰረ ይሆናል። በሞምባሳ ይኖሩ የነበሩ የአንድ ቤተሰብ አባላት ነበሩ። ዕድሜ አያታቸው የወንዝ አምላክ ለምትባል ጣዖት የፍየል መሥዋዕት ሰውቶላት ነበር። በዚህም መሥዋዕት ቤተሰቡን በሙሉ ለሰይጣን አሳልፎ ሰጥቶ ነበር። ኪዳን ሲገባም በዚህ ቤተሰብ የዘር ግንድ ውስጥ ያለ ማንኛውም ሰው ከተወሰነ ደረጃ በላይ በገንዘብ በረከት እንዳይባረክና እንዳያድግ የሚል በደም ቃል ኪዳን የጸና እርግማን አድርጎ ነበር። ከዚህም የተነሳ ከሁለት ትውልዶች በኋላ ከዚያ ቤተሰብ አገልጋዮች ቢወጡም የዚያ ቤተሰብ አባላት መባረክ ሲጀምሩ አንዳች መሰናክል ይገጥማቸውና ይሰነካከላሉ። እነዚያን መሰናክሎች ደግሞ የማምጣቱ ኃላፊነት ተሰጥቶኝ እኔም ተሳትፌበታለሁ። የዚያ ቤተሰብ ታሪክ የተቀየረው በርሚንጋም ከተማ ውስጥ በተካሄደ አንድ መንፈሳዊ ፕሮግራም ላይ ነበር። አንዲት የቤተሰቡ አባል በአደባባይ ወጥታ በይፋ ያንን ቃል ኪዳን አፈረሰችው። በዚያች ቀን ያ ሰንሰለት ተበጠሰ፣ ቤተሰቡም ነፃ ወጣ። የኔን ህይወት የቀየረችው ምሽት ደግሞ የአንድን ፓስተር ፋይናንሱን ወይም የገንዘብ አቅሙን ለመምታትና የሚመራትን ቤተ ክርስቲያን ንብረት ሁሉ እንዲያጣ ለማድረግ ከጥልቁ ከጨለማው ከሰይጣን መንግሥት ተልኮ ተሰጥቶኝ በሄድኩበት ቤተ ክርስቲያን ውስጥ ነበር። እኔና ረዳቶቼ መሥራት ያለብንን ቅድመ ሁኔታ ሁሉ ከጨረስን በኋላ የዚያን ቀን የማታ ፕሮግራም ላይ ተገኘን። ነገር ግን አንዳች ነገር ማድረግ ከመጀመራችን በፊት ኃይለኛ ብርሃን መጥቶ የነበርንበትን ስፍራ ሁሉ ሞላው። ከዚያም ብርሃን ውስጥ ድምፅ መጣና የመረጥኩትን አገልጋይን እንዳትነኩት የሚል ድምፅ ሰማን። ሰውነቴ ሁሉ ተንቀጠቀጠ። ዓይኖቼም ተገለጡና ራሴን በሰንሰለት አስሬ ድሃ እና ምስኪን የሰይጣን ባሪያ ሆኛ አየዋት። ከፍርሃቴ የተነሣ ኢየሱስ አንተ ካለህ እባክህ አድነኝ ብዬ ጮኩ። ጌታም በድንቅ ሁኔታ ከነበርኩበት አጋንንታዊ እስራት ሁሉ ነፃ አወጣኝ። ይህንን ምስክርነቴን የነገርኳችሁ ክፉውን ሰይጣንን ለማተለቅ ሳይሆን ክፉ ሥራውን ለመግለጥ ነው። እናንተም ምናልባት በተመሳሳይ ሁኔታ ውስጥ ካላችሁ ነፃ እንድትወጡ ለመርዳት ነው። እግዚአብሔር ትቶኛል ብላችሁ በእግዚአብሔር ላይ የምሬት ቃል ከመናገራችሁ በፊት የምትሰጡት የትኛውም ዓይነት የገንዘብ ስጦታ በምን ዓይነት መሠዊያ ላይ እያረፈ እንዳለና ጥቅም ላይ የዋለ እንዳለ አጣሩ። ከአንደበታችሁ የሚወጡ ቃላትንም ምረጡ። ክፉ ቃል ከአንደበታችሁ ከቶ አይውጣ። በዘር ማንዘራችሁ ውስጥ ያለ ማንኛውም የእርግማንና አጋንንታዊ አሰራር ካለ በተሰጣችሁ የእግዚአብሔር ልጅነት ሥልጣን ቃል አውጥታችሁ ሻሩት። ገንዘባችሁን በስግብግብነትና በራስ ወዳድነት ሳይሆን በእግዚአብሔር ፈቃድ ቁጥጥር ስር አድርጉት። የኢየሱስ ክርስቶስ ደም ሰንሰለትን ሁሉ ይበጣጠሳል። እናንተ ብቻ በእውነት በመታዘዝና መናፍስትን በመመርመርና በመለየት ተመላለሱ። እኔ ዛሬ ነፃ ሆኜ ይህን የምመሰክርላችሁ ምረቱ ስላገኘኝ ነው። ይህንንም ምስጢር የምገልጥላችሁ እናንተም ነፃ እንድትወጡ ነው። እውነተኛ ብልጽግና ከነፍስ ነው የሚጀምረው ነፍሳችሁ በእግዚአብሔር እውነት ላይ ስትቆም፣ ማንኛውም ጥንቆላ ማንኛውም እርግማን በእናንተ ላይ ሊሰራ አይችልም። ኢየሱስ ያድናል። ይህ ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻነልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።